ሰላም ታ ይስጥልኝ ክቡራትና ክቡራን የብሬክ ቤተሰቦች፣ እንደምናላችሁ እጅግ በጣም ልብ የሚሰብር አሳዛኝ ዜና ተሰምቷል። ከጅቡቲ ወደ የመን 181 ኢትዮጵያውያን ስደተኞችን ጭነው ሲጓዝ የነበሩ በትናንትናው እለት ማለትም የካቲት 28 ሌሊት ላይ አራት ጀልባዎችን መስጠማቸው ተረጋግጧል። ይህ እጅግ በጣም የሚያሳዝን እጅግ በጣም ቅስም የሚሰብር ዜና ነው። ከአራቱ ጀልባዎች ሁለቱ በየመን የባህር ዳርቻ አካባቢ እንደደረሱ የሰጠሙ ሲሆን ከእነዚህም ውስጥ 181 ኢትዮጵያውያንና አምስት ጀልባዎቹን ሲሾፍሩ የነበሩ የመናውያን ጨምሮ የት እንደገቡ አልታወቀም። ከዚሁ አደጋ በህይወት የተረፉት ሁለት ጀልባዎቹ ሲነዱ የነበሩ የመኖች ብቻ እንደሆኑ የዓለም አቀፉ ስደተኞች ድርጅት አይኦኤም ያሳወቀ ሲሆን በተጨማሪም ሌሎች ሁለት ጀልባዎች በተመሳሳይ በጅቡቲ የባህር ዳርቻ ላይ የሰጠሙ ሲሆን፣ ሁለት ስደተኞች የሞቱ ሲሆን ሌሎቹን ግን በህይወት ማትረፍ ተችሏል። በየመን የባህር ዳርቻ ላይ ከተገለበጡት ሁለቱ ጀልባዎች ግን በህይወት የተረፉት ሁለት የመናውያን ብቻ ናቸው። በየመን የባህር ዳርቻ ላይ ከተገለበጡት ሁለቱ ጀልባዎች መካከል በአንደኛው ጀልባ 31 ኢትዮጵያውያን ስደተኞች እና 3 የመናውያን ተሳፍረውበት የነበረ ሲሆን በሌላኛው ጀልባ ደግሞ በተመሳሳይ 150 ኢትዮጵያውያን ስደተኞች እና 4 ሁለቱ መርከቦች ሲነዱ የነበሩ የመናውያን ተጭነው እንደነበሩ ተረጋግጧል። በ2024 ማለትም ባሳለፍነው አንድ ዓመት ብቻ 558 ሰዎች በባህር ላይ የዓሳ ራት ሆኖ መቅረታቸው የሚታወቅ ሲሆን ባለፈው ዓመት የተባበሩት መንግስታት ድርጅት ባወጣው ሪፖርት መሰረት 60897 ስደተኞች አደገኛ የባህር ጉዞ ካደረገ በኋላ ወደ የመን መግባታቸውን አሳውቋል። ይሁን እንጂ አብዛኛዎቹ ስደተኞች ካሰቡት ሳይደርሱ በባህር ላይ በሚደረጉ ከባድ አደጋዎች ምክንያት የዓሳ ራት ሆነው መቅረታቸው የሚታወቅ ነው። ይህ ለእኛ ለኢትዮጵያውያን እጅግ በጣም የሚያሳዝን ዜና ነው። ለሟች ቤተሰቦችና ለወዳጅ ዘመዶቻቸውን መጽናናቱን እንመኛለን። የኢትዮጵያ ወጣት በሀገሩ ሰላም በማጣቱ ምክንያት ይኸው የአሳራት ሆኖ እየቀረ ይገኛል። እጅግ በጣም የሚያሳዝን ነገር ነው። እግዚአብሔር ሀገራችን ሰላም ያድርግልን። መልካም ጊዜ